ሰላም ነው። እሺ፣ ሰላም ነው። ሰላም፣ እሺ፣ ሰላም ነው። እሺ፣ ምን ዲፓርትመንት ነሽ? አካውንቲንግ? አካውንቲንግ። በጣም ጥሩ። ግቢ እንዴት አየሽው? ግቢ ጥሩ ነው። ጥሩ ነው። ላይፉ ደስ ነው። ያው ከቻልክበት። ናይስ ጉድ። እሺ፣ አንዳንድ ጥያቄዎች እጠይቅሻለሁ። የሚያሸልም ጥያቄ አለ፣ ከመለሽ እንሸልማለን። ግቢ ውስጥ ይገጠመኛለሽ በቲ ተጀምሮ በአር የሚያልቅ ግቢ ውስጥ ያለ ነገር ነው እና እስኪ ንገሪኝ በቲ ተጀምሮ በአር ስንተኛ አንትሮፖሎጂ ግቢ ቆይታ እንዴት ነበር? እንዴት አገኘሽ? ከባድ ነው በጣም እውነት፣ በጣም ከባድ ነው። ቁምነገር ስናወራ አንደኛ ዩኒቨርሲቲ እንትኑ ከባድ ነው ትምህርቱ፣ ማለት ይሄ ፈተና ምናምን ሁኔታው ትንሽ አስቸጋሪ ነው። በጣም እሱ ነገር ትንሽ ይፈትናል። ከዛ ውጪ ያን ያህል ብዙም እንትን ነገር የለው ጥሩ ገጠመኛለች በቆይታሽ፣ አስቂኝ እንችላለን የሚያስገርም ገጠመኝ ከመጣች ገጠመኝ ብዙ ነው፣ ግን አሁን አላስታውስም። ግን ብዙ ገጠመኝ ያለ። አዎ ግቢ እንዴት አገኘው? በመጀመሪያ ጎንደር ዩኒቨርሲቲ የሚገርም ነገር በጣም አሉት ከሚባሉ ዩኒቨርሲቲዎች በጣም ነር፣ ቆንጅዬ ነው። ቻሌንጆች ምናምን ነበሩ በቆይታ በጣም ምን ምን ናቸው? አንደኛው ቻሌንጅ ገላችን የምንታጠበው ልብስ የምናጥበው ከወራንዴ ነው። ቁትዝታይ ነው ዩኒቨርሲቲ ማለት ከፍተኛ የሆነ የውሃ ጥራት እንዳለው። ስምሽ ማን ይባላል? ቻለም ቻለም። ትርጉም ምንድን ነው? ያው ይቻለም እንደምናያት እንደዚህም እንደዛም ትላለች። በጣም ጥሩ። እሺ፣ አንዳንድ ጥያቄዎችን ጠይቅሻለሁ። የሚያሸልም ጥያቄ ማለት ከመለሽው፣ ሽልማት። እሺ፣ ግቢ እንዴት አገኘሽ? በመጀመሪያ ጥሩ ነው፣ ደስ ይላል። ስንተኛ ዓመት ነሽ? ምን ዲፓርትመንት? ሁለተኛ ዓመት አካውንቲንግ። ዛት ናይስ። እሺ፣ ግቢ ውስጥ የግቢ ፕሬዝዳንት ወጥቶ ጀመረ ምን ታደርጊያለሽ? ግቢውን አስባለሁ። ከዚህ በላይ አዎ፣ ተማሪዎች ደግሞ እንዳይቸገሩ እ የተለያዩ ኦፖርቹኒቲዎችን አመቻቻለሁ። እሺ፣ በአንድ ጥያቄ ልጠይቅሽ። በቲ ተጀምሮ ባር የሚያልቅ ነገር ግቢ ውስጥ ያለ ነገር ነው። ቲቸር

አርባኛ፣ የምጭሽ ምርጫ ምን አስቦ ነው እንዴ? ምርጫ አይደለም። አንትሮ ፖሊሲ ታስፈልጋለች። የጎን ዩኒቨርሲቲ ፕሬዚዳንት ብትሆኝ ምን ታደርጊያለሽ? አንደኛ ማስቀረው ነገር ምንድን ነው ታውቃለህ? ማስቀረት የፈለገው ነገር በቻት እና ኤአይ የሚሰራ ተማሪ ፈተና ላይ ማለት ነው። ፈተና ላይ እንደዛ የሚሰራውን ተማሪ ቢኮዝ፣ ምንድን ነው የሚለፈው፣ ተማሪ እየሰራ አይደለም እና እኔ ያንን ማጠፍ ይመስለኛል፣ እንደመጀመሪያ ማለት ነው። ያን እንትን እላለሁ። ሁለተኛ ደግሞ አሁን ብዙዎች ተማሪዎች ይሄ የምግብ ምናምን ችግር አለ፣ ጥረት ምናምን ያጋጠማል። እሱንም እቀርፍ ይመስለኛል። እሺ፣ የዚህ ግቢ ፕሬዚዳንት ብትሆን ምን ታደርጋለህ? ታስማ ፓርቲ አዘጋጃለሁ ማለት ነው። ፓርቲ ተማሪዎች ፈዋን ዲሉ ነው አበዚ በውሀ ችግር እንዲረሱ ችግሩ እንዲረሱ ትልቅ ይሆናል። አንተ ሰው የተቷ ታደካከ እሺ የሚያሸልሙ ጥያቄ ጠይቃለሁ። በቲ ተጀምሮ በአር የሚያልቅ እዚህ ግቢ ውስጥ ያለ ነገር ነው። እሱን ከነገር ከን እንሸልማለን። ቲቸር? እሱ አይደለም አስር ሰዎች ያሉን መልስ ውስጥ እሱ የለም። በቲ ተጀምሮ በአር የሚያልቅ ሁለት ትላለ ልክ ልክ ሁለት ቻንስ አለ። ኦኬ ሁለት ቻንስ ካለ ግቢ ውስጥ ያለ ነው፣ ግቢ ውስጥ ያለ ነገር ነው። ሁሉም ሰው ያውቀዋል። በቲ ጀመራል፣ በአር ያልቃል። በቲ ጀመራል፣ በአር ያልቃል። ምን አይ ኦኬ ትልቁ የውሃ ችግር ጥሩ አስተዳደር። እሺ በጣም ጥሩ። የግቢው ጎንደር ዩኒቨርሲቲ የሚለው ስም ቀይሪ። ቤትባይ ማን ታየው? ጎንደር ራሱ ጥሩ ነው። ወንድ ምን አይነት አለባበስ ይመቻል? ቲሸርት በቲሸርት። ኦኬ ከሴት ምን አይነት አለው? ቀሚስ፣ ቀሚስ። ባር ነው ስም ነው። እዚህ ግቢ ውስጥ ያለ ነገር ነው። በቲ ጀምሮ ባር ያልቃል ቲያትር። እሱ ከሰዎች ካሉት ውጭ ነው። ምግብ ውስጥ ነው